በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እየተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት በጎነት ሰጠን የሰጣችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታችን በየታችን ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዳ ሲከፍል በደለ ሲከፍል የተከፈለለት ሕዝብ የዳነ ሕዝብ ያደረገን ሀብተ ወልድ ስመ ክርስትናን የሰጠን የአባቶቻችን አምላክ እና ጌታ ኢየሱስ ክርስቶስ ከሰማይ አባቱ ጋር ብያው ከሚሆን ከመንፈስ ቅዱስ ጋር በአንድነት በሶስትነቱ የተወደደ የተመሰገነ ይሁን። ባለፈው ሁለት ቤተሰቦች አጋጣሚ በአንድ ላይ ስትሮክ አድርገው አባትና እናት ሁላችንም ተረባርበን እንድናገዛቸው ተነጋግረን ነበረ እና እግዚአብሔር ይመስገን በደንብ እገዛችሁን ሰጥታችኋል። ዘራችሁን ይባርክ። አሁን እናትየው በተለይ ሕክምና እየተደረገላቸው ነው እና እያወሯቸው ነበር። ጠዋት ትንሽ ስልካቸው ቢያስቸግርም ግን አግኝቼ ለማውራት ሞክሬ ነበረ። ጥሩ ነው ግን ምንድን ነው ትንሽ ትንሽ ትንሽ ህክምና ተጨማሪ ድጋፍ የሚፈልግ ይመስለኛልና እኛ በቋሚነት ኑሯቸውን ለመደገፍ ስለማይሰሩ ነበር ያገዝናቸው። ትንሽ ህክምናው ላይ አንድ ሁለት ሶስት ሰዎች ድጋፍ ማድረግ የምትችሉ ከሆነ ብታናግሩኝ። ትንሽ የገንዘብ ድጋፍ አንድ አምሳ ሺ ብር እንኳን ብንጨምርላቸው ዝም ብዬ እነሱ ባይሉኝም ስጠይቅ ስጠይቅ አንዳንድ ነገሮቻቸውን እንዲህ አይነት ድጋፍ የሚያስፈልጋቸው መስሎ ስለታየኝ ነው። አንድ ሶስት ሰዎች ካላችሁ እስቲ አናግሩኝ። የወጠኝ 1 4138 አድራሻቸውን አስቀምጥላቸዋለሁ። እግዚአብሔር እናንተን ቤታቸውን ይባርክ። ዛሬ የምንማረው ሁሉን ነገር ወደ ጸሎት ስለመቀየር ነው የምንማረው። አንድ መንፈሳዊ ወንድም አግኝቼ ትናንት ከሱ ጋር ብዙ ሰዓት ስወያይ ነበርና ብዙ የተማርኩበት ትንሽ ትንሽ ነው በድሜታና ወንድሜ ነው። ከሱ ጋር ከተወያየሁ በኋላ የተቀበልኩት አስገራሚ አስገራሚ ነገሮች ነበሩ። ከነዛ ውስጥ አንዱን ላካፍላችሁ። ይሄ በህይወታችን ውስጥ ጸሎት ያስፈልገናል እንደምታውቁት። ጸሎት ግን ስናስብ፣ ተራራ የሆነብን ነው የምንቸገረው የሆነ ቦታ ቆመን ወይም ቤተክርስቲያንም ሄደን እንደዚሁ ወይ ጸሎት ቤት ገብተን ካልጸለይን የጸለይን የማይመስለን ስለሆነ ከዚህ የተነሳ ጸሎትም በጣም ተራራ ርገን እናየዋለን። ከባድ ስራ አድርገን እናየዋለን። በእርግጥም ደግሞ በርትተን የምንጸልይ ሰዎች አለን። እግዚአብሔር እንዲመሰገን፣ እንዲባረክ፣ ክብሩ እንዲሰፋ በቤታችን የምንጸልይ በሌሊትም ተነስተን የምንጸልይ ደግሞ የተባረክን ሰዎች አለን። ኑሮ በራሱ አስገድዶ የሚያጸልየንም ሰዎች ደግሞ እንደዚሁ አለን። ሁላችንም ግን በዚህም በዚያ የምንጸልይ ከእግዚአብሔር ጋር መንፈሳዊ ህብረት ወይም ግንኙነት የምናደርግ ሰዎች የተባረክንን የሁሉ አይን አንተን ተስፋ ያደርጋል ይላል ቅዱስ ዳዊት። ሁሉም ሰው ተስፋ የሚያደርገው እግዚአብሔርን ስለሆነ አይኖችን ወደ እግዚአብሔር ማንሳቱ ወደ ላይ ማንሳቱ እጅግ የተሻለ ነው። አይኖቼን ወደ ተራራ አነሳው፣ ረዳቴ ግን አልተገኘም፣ ረዴቴ ሰማይና ምድርን የሰራ እግዚአብሔር ነው ብሎ ደግሞ እንዳይዚሁ አሁንም ነቢዩ ዳዊት ይዘምራል። ወደ ተራሮች ትልቅ ወዳልኳቸው አይኖችን አንስቼ ነበረ፣ ይጠቅሙኛል ወዳልኳቸው ያግዙኛል ወዳልኳቸው፣ አብረውኝ ይቆማሉ ወዳልኳቸው አይኖቼን አንስቼ ነበረ። ነገር ግን እንዳሰብኩት አልረዱኝም። ሰው ተስፋ ሲደረግ እግዚአብሔር ተስፋ የሚደረገውና የዛን ሰው ጉልበት ያዝለዋል። ሰው ቆይሱ አለልኝ ሲባል አለልኝ የምንለውን ሰው አቅም ያደክማል። ይገርማቸዋል። ለምንድን ነው ይህን የሚያደርገው? የእኛ ልብ ወደ ጠቀመውና ለተሻለው የመጎተት የማዘንበል ድክመት ስላለበት ነው። እግዚአብሔርን ተስፋ እንዲያደርግ ተስፋ የምናደርገው ነገር ሁሉ ተስፋ እንዳይሆን ያደርገዋል። ዳዊትም ይህን ነው የሚነግረን፣ አይኖቼን ወደ ተራራ አነሳው። ተራራ ከፍ ከፍ ያሉ የጦር አዛዦች፣ የሀገር የጎረቤት ሀገር መሪዎች፣ በአጠቃላይ እነዚህን የመሳሰሉ ግን፣ እነዚህ ሁሉ አልጠቀሙኝም። ረዴቴ ሰማይና ምድር የሰራ እግዚአብሔር ሆነ ያለ የሰማይ አምላክ የሰው ልጅ ፍጹም ረድኤት ስለሆነ ነው የምንጸልየው። እግዚአብሔር ጋር ያለንን ግንኙነት በጸሎት በጣም እናጠናክራለን። እኛና እግዚአብሔር በትክክልም አንድ አይነት ጥልቅ የሆነ ግንኙነት በጸሎት በኩል ነው የምንመሰርተው። ጸሎት ጥልቅ የሆነ መንፈሳዊ ግንኙነት ከእግዚአብሔር ጋር የማድረግ ስርዓት ነው። ያ ጸሎት ደግሞ ከልብና ከሕሊና ጋር ሲገናኝ የበለጠ ደግሞ ጉልበት ያለው ነው የሚሆነው። ስለዚህ ሁሌም ስንጸልይ ከእግዚአብሔር ጋር ስለ መገናኘታችን እርግጠኞች ሆነን ምጸለይ፣ እንደዚሁ ደግሞ እግዚአብሔርን መንካታችንን ማረጋገጥ አለብን። አንድ ወጣት ምናለኝ፣ ከእግዚአብሔር ጋር ስገናኝ አባቴን እወድ ነበር አለ። በልጅነቱ ነው አባቱን ያጣሁና፣ አባቴን በልጅነቴን ያጣሁት ግን እስከ አውቀው እስከማስታውሰው ድረስ አባቴ በጣም የሚወደኝ ስለነበረ ሁሌ በጭኖቹ መካከል ያቆመኛል እና ስቆም ቁመቴ ጺሙ ድረስ ይደርሳል። አገጮ ድረስ ስለሚደርስ አባቴ በጺሞቹ ፊቴን ያሻሻል እና ይስመኛል፣ ያጫወተኛል፣ ከኔ ጋር እና እሱን ስለማረሳ እግዚአብሔር ጋር ስቆም ሁልጊዜ እንደሱ ነው፣ ጸለየው አለኝ። የአምላኬን ጺሞች እነካለው የአምላኬ ሙፋ ፈራምጆች እዳስሳለው በአምላኬ እግሮች መካከል ቆሜ እንዳለው ነው አምኝ የምጸልየው እና ከሱ ጋር ስነጋገር በጣም ፍጹም ነጻነት ይሰማኛል ሲለይ ነበር። አሁን እንግዲህ ሁላችሁ በህይወት ውስጥ ነገሮችን ከጸሎት ጋር የማገናኘት ልምምድ ነው ይሄ። የአባትን ፍቅር ወይም የእናትን ፍቅር እናት በቅፏ ውስጥ አድርጋ ስትበግብ ስታጠባ በቅፏ ውስጥ አድርጋ ከኛ ጋር ስትጫወት፣ ስትቀልድ፣ በጆሮቿ ስናሽካሽክ፣ ስትኮረኩረን ያንን የፍቅር ስሜት ወደ ጸሎት መቀየር፣ እግዚአብሔር እንደዚህ አቅፎ እንደሚያጫውተን፣ እንደሚኮረኩረን፣ ድምፃችን እንደሚሰማ ልንናገር ምንፈልገውን በትኩረት እንደሚሰማ ከማመን ጋር መጸለይ ማለት ነው። እኛ ወላጆች ታውቃላችሁ፣ ልጆቻችን ሲናገሩ የልጆቻችንን ሰላማዊ ንግግሮች መስማት በጣም እንፈልጋለን። እንደውም ብዙ ጊዜ ጩኸታቸውን፣ ለቅሷቸውን መስማት ማንፈልግም። ሰላማዊ ንግግሮቻቸውን ሲኮላተፉ ቃል ሲያበላሹ ሀሳባቸውን ለመግለጽ ሲሞክሩ ግን በጣም በጉጉት ነው የምንሰማቸው። አለ እንደዚህ ነው እግዚአብሔርም። ከልጆቹ ጋር እኛን ለመስማት በጉጉት ነው የሚጠብቀን። የሚገርማችሁ እኛ ግን የሚሰማን ስለማይመስለን እንጮኋለን፣ ጩኸት እናበዛለን እና ልክ ያልሆነ ጨዋታ አለን። የማይሰማ አምላክ ያለን ይመስል በዚህ በቀርሜሎስ ተራራ የበዓል ካህናት ከኤልያስ አምላክ ጋር እንወዳደራለን ብለው በመጡ ጊዜ ወደ አማልክቶቻቸው ሲጮሁ ይጮሁም ነበር ይልና ፊታቸውን ሁሉ ይባጭሩ ነበረ፣ እያነከሱም ይዞሩ ነበረ ይላል። አካላዊ ጉዳት በላይ እያደረሱ አምላካቸው እንዲሰማቸው ጥረት ያደርጉ ነበር። ግን የኛ አምላክ እንደዚህ አይነት አምላክ አይደለም። በጣም ስለ ጮሆንበት የሚሰማን አምላክ አይደለም። በጣም በጣም ፊታችንን ፊታችንን ስለቧጭርን፣ ስለ ቆራርጥን እግዚአብሔርኛን የሚሰማ አምላክ እንደሆነ የምናስብ ሰዎች መኖር የለብንም። በፍቅር ግን እናትና አባት ጋር ከምናደርጋቸው ግንኙነቶች አንጻር ጸሎትን በዚያ ልክ ማድረግ ሌላ ሁኔታዎችን ለምሳሌ በመኪና የተሳፈረን እንሄዳለን እና ከቤታችን ተነስተን ወደምንፈልግበት ስንደርስ መኪናው ተሸክሞን ይሄዳል። ይሄ ለእኛ የጸሎት ርዕስ መሆን አለበት። ትከሻ ተሸክሞኝ ወደሚሻለው ግቢ አድርሰኝ ጌታዬ፣ ልክ እንደዚህ እንደ መኪና እንደተሸከመኝ አንተን ወደ አሰብክልኝ ውሰደኝ፣ በክንፎች ጥላ ተሸክመኝ ውሰደኝ። መኪና ላይ ስንሳፈር እንደዚህ ብለን ብንጸልይ ወደ ትልቅ ከፍታ የሚሄድን ጸሎት ትልቅ ጸሎት ድረስ አገኘን ማለት። እንጀራ ልንበላ በስመአብ ብለን ስንቀመጥ እኔ የቆርሼ እንደበላሁት እንጀራ እንዲሁ የነፍስ ጥሜ በቆረስከው ስጋ ባፈሰስከው ደግሞ አርካልኝ። ለዚህ እንጀራ እንዳበቃኝ ለዛኛውም እንጀራ አብቃኝ። ለሕይወት እንጀራ አብቃኝ። ለሕይወት መጠጥ አብቃኝ። ተርቤ በቆረስኮት እንጀራ ጠገባለው፣ ተጠብቼም በቀዳሁት ጽዋ እረካለሁ። መንፈሳዊ ጥማቴ ደግሞ በስጋ በደም በቃል ይርካ ብሎ መጸለይ እንጀራ ሲበላ ያስፈልጋል። እንጀራው ፊት ስንቀመጥ ሌላ የጸሎት ርዕስ አገኘን ማለት ናያቸው። ፊታችንን ስንታጠብ ፊታችንን በውሃ እና በሳሙና ይጸዳል። ቆሻሻችን ከእጃችን ከፊታችን ላይ ይለቃል። ልክ ፊታችንን በታጠበኝ ጊዜ ፊታችንና እጃችን ንጹህ እንደሆነ ጌታ እጠበኝ፣ ከበረዶ ይልቅ ነጭ ሆናል። ውስጤን እንደዚህ እጠብ። ይሄ በሳሙናና በውሃ የሚታጠበ አካሌ ነው። የማይታጠብ በሳሙና በውሃ የማይታጠበውን የውስጤን አካል ደግሞ አንተ በመንፈስ ቀድሰው እጠበው እጠበኝ። መቼም ቤታችንን በየቀኑ አይደል የምንታጠበው? እጆቻችንን በየቀኑ ገላችንን በየቀኑ አይደል የምንታጠበው? ስንታጠብ እጠበኝ፣ ውስጤንም፣ እንደዚህ እኔ ሰውነቴን ማጠብ እችላለሁ። ውስጤን ደግሞ አንተ እጠብ፣ ልቤን ቀድሰው እጠበው። አያችሁ፣ በመታጠብ ጊዜ የጸሎት እርሳለን ማለት ነው። ቀድሰን ልብሳችንን ስንለብስ እንዳማረብኝ በዚህ ልብሴ እንዳማርኩ በአንተ ፊትም በጸጋ ልብስ ልመር አንተ ልብስ ነ ብሎ ጳውሎስ ነግሮኝ ክርስቶስ ኢየሱስን ልበሱት ብለዋል ልብሴ ሁን ማንም ሲያየኝ አንተ ታይ በእኔ ፊት ውስጥ ሆነ አንተ ጠላትም ሲያየኝ አንተ ታይ ወዳጅም ሲያየኝ ውበት ሆነ አንተ ታይል ልብስ ሆነ አድምቀኝ እኔን አስቀያሚውን ደብቀ አንተ ውቡን ጌታ ከፊት ለፊት የሳል ብሎ መጸለይ ይቻላል። እያችሁ በዚህ አጋጣሚ ጸሎትን ትልቁን የጸሎት ርዕስ እናገኝበታል። ልብሳችን ሲተኮስ ቀጥ ይላል። በካው አይደለም። እንዲህ ቀጥ ያለ የቀና ልብ ስጠኝ፣ የቀና ልብ ስጠኝ፣ መንፈሴን አድስ ማለት። እጃችን ላይ ያለው ሁሉ የጸሎት ርዕስ መሆን ይችላል። እግዚአብሔር ልጅ ሕይወታችን ላይ ያለው ሁሉ የጸሎት ርዕስ መሆን ይችላል። ልጆቻችሁ ሲያወሩ እንደምስታዳምጧቸው ጌታ እኔ ልምድ እነዚህ ልጆች እኔ ልጆች ንምሰማ አንተ ምን ትሰማኛለህ፣ ስማኝ ማለት ይገባል። በእያንዳንዱ ነገራችን በእያንዳንዱ ሁኔታችን አልጋ የተሸክሞኝ ተኛለው ትከሻ፣ ተሸክመኝ ደግሞ ልኖር፣ አትመረርብኝ፣ እንዳትደክምብኝ። እግዚአብሔር አይደክምም፣ ግን አንዳንዴ እኛ አድክም እንሆናለን። በቤታችን አድክም በቃ፣ ቸርነቱን እያወቅን እያየን፣ ደግነቱን ምሕረቱን እያየን ለቅድስናችን ግድ የለሽ እንሆናለን። ኃጢአተኞች እንደሆነን እናውቃለን፣ ግን ደግሞ እኔ የምተኛበት አልጋ ተሸክሞኝ በቆሽሽም ንጹህ ብሆንም ገላይም ብታጠብም ጸድቼ አምሬ ብተኛ ደክሞኝ፣ ደግሞ እንዲሁ ውሃ ሳይነካይ ብተኛ ተሸክሞኝ እንደሚያደርግ ጌታ፣ ተሸከመኝ ደግሞ። ስለምትሸከመኝ አመሰግናለሁ ማለት ይህ፣ አልጋ ተሸክሞን ተሸክሞን የሆነ ቀን ይደክመዋል፣ የሆነ ቀን ይሰበራል። ማትሰበረው ትከሻ የኔ ጌታ ትከሻ ላይ ያኖርከኝ ጌታ፣ አንተ ግን ሳይደክም ትሸክመኛል። አመሰግናለሁ ብሎ በዛ በእንቅልፍ ሰዓት ለእግዚአብሔር ትግስት ምስጋና ማቅረብ ይቻላል። እግዚአብሔር ነገርን ሁሉ በጸሎት መንፈስ መቀየር፣ ጸሎትን በደንብ አርገን እንድንጸልብ ያደርጋል። አያችሁ፣ በምንሄድበት ቦታ ሁሉ በሄድንበት በገጠሙን ነገሮች ሁሉ እነዛን ነገሮች ወደ ጸሎት በመቀየር የጸሎትን ህይወት በታላቅ ክብር መለማመድ ይቻላል። እንደውም የሚገርማችሁ ጸሎትን ከልብ መጸለይ የምንችለው አጠገባችን ባለና በሚገባን ሁኔታ ስንጸልይ ነው። ያችሁ በሚገባን ሁኔታ ስንጸልይ ነው። ዳዊት በበረሃ ውስጥ በስደት ብዙ ዓመት ተቀምጧል። በስደት እያለ ዋላ ውሃ ሲጠማው እንዴት እንደሚሆን ይመለከታል። እና ምን ብሎ ዘመረ? ኋላ ወደ ውሃ ምንጭ እንደሚናፍቅ ነፍሴም አንተን ተጠማቻል። ንስሮች በተራሮች ላይ ኃይላቸውን ሲያድሱ፣ ቆዳቸውን ሲገፉ፣ ራሳቸውን ሰርቫይቭ ሲያደርጉ ይመለከታል። ጎልማሳነቴን እንደ ንስር ታድሳለ ብሎ ደግሞ ይዘምራል። ይሄ ማለት ነው ህይወታችን ውስጥ የምናየውን የምንረዳውን የምንገነዘበውን ነገር ወደ ጸሎት በመቀየር እኛና እግዚአብሔር እንድንገናኝ እንችላለን። በነገራችን ላይ የወላፊ ተፈጥሮ ሁሉ ይህ የተፈጥሮ ሁሉ ዓላማው እኛን ከእግዚአብሔር ጋር ማገናኘት ነው። የማይታየው አምላክ በፍጥረቱ ይሰበካል ይላል ቅዱስ ጳውሎስ። የምናየው ዓለም እግዚአብሔርና እኛ እንድንፋቀር የሚሰራ ዓለም ነው። ይህ ንቁ ውቅያኖሱን ብታዩ ተራራዎችን ብታዩ፣ የምጠርናራቤቶች ብታዩ፣ ኑሮን ብታዩ ብታጠኑት በመንፈሳዊ ዓይኖቻችሁ በተከፈተው ብታዩት ክርስቶስና ክርስቶስ እኛ ያለን ፍቅር የሚያጠናክሩ ሚዜዎች፣ አጃቢዎቻችን እኛና ክርስቶስ እንድንዋሃድ፣ እንድንገናኝ፣ እንድንሞሸር የሚገፋፉ ወደፊት የሚገፋፉ ምስክሮች እንደሆኑ እወቁ። እነዚህን ነገሮች ማስተዋል ብቻ ነው ትልቁ ነገር። ብዙ እንደተማንበት ተስፋ አረጋለሁ። የሰማነውን በልቦናችን ማደር ያኑርልን። መድኃን ያለም ፊቱን ያብራልን። ብርሃኑ በልባችን ይፍሰስ። የመንፈስ ቅዱስ ኃይል በውስጣችን ይደር። በእኔም በእናንተም ቀድሰን እግዚአብሔር ቸርነት የምነታችን እነቤታችን ቤት በረከት የምላት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አርጋችሁ ላይክ አርጋችሁ ውጡ። ቅድም ያሳሰብኳችሁን ማሳሰቢያ አትርሶ። አንድ ሶስት አራት ሰዎች በስልክ ዘ9 11 4 13 8 ላይ አሳውቆኝ እግዚአብሔር ባካችሁ። ቀሲስ አሸናፊ ይሰላል።